በመንግስት አቀናባሪነት ገዳማያንን ያጸዳሉ። ኢትዮጵያ ውስጥ አይከኒክ የሆኑ ሰዎች የሚገደሉት በአጠቃላይ በመንግስት ቁማር። የሰዓረ መኮንን ገዳ ይታወቃል። የአምባቸው መኮንን ገዳ ይታወቃል። የሃጫሉ እንዴሳ ገዳ ይታወቃል። በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አለችኝ የምትለው ገዳም በሙሉ ያለ ምክንያት በድሮን ሲደበደብ የገዳም አባቶች አጥብቀው ስለሚሞግቱ ስለ አንተ አላዊነት አብዝተው ያንን በህቡ ተረድተው ስለሚጸልዩ ገብታ የብሔር ታርጋ እየሰጠ መሸክሸክ ይሄ ነው። ሰላም ጤና ስትል ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች ይደምቃችሁልኝ። በአዲስ ቪዲዮ ተመልሼ ሸመጽ ቻሉ። በዚህ ቪዲዮ የምንመለከተው ወንድማዊት የደ ዙሩፍ ፋይል ያለው ነገር በሙሉ ገልጽ አድርጎ በገሃድ ነግሮናል። እውነት የተወደ ያለነው በማን በኩል ነው? በመንግስት ነው ወይስ በቤተ ክርስቲያን አባቶች ነው ወይስ በማን ነው ወይስ እኛችን እራሳችንን የጎደን ያለ ነው? የዚህ ቋል አባቶች በማን ምክንያት ነው የሞቱ ያሉት ማን ነው እያስገደላቸው ያለው የሚለው ነገር ወንድማችን ከልብ ሆኖ አብራርቷ፣ ማለት ነው እሱን የምንመለከት ነው። ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምዕራብ ጫፍ እስከ ምስራቅ ጫፍ ያለው ኦርቶዶክስ ያስተውል። አንተ አማራ ትሆናል፣ አንተ ትግሬ ትሆናል፣ አንተ ወላይታ ትሆናል፣ አንተ ኦሮሞ ትሆናል፣ አንተ ሲዳማ ትሆናል አንተ ሽናሽ፣ አፋር፣ ጋምቤላ፣ ቤንሻንጉል ትሆናለህ አንተ ሃረሪ ልትሆን ትችላል ይችላል። ይሄን ሁሉ ከመሆንህ በፊት ግን ኦርቶዶክስ ተዋህዶ ነህ። የኦርቶዶክስ ተዋህዶ አይደለም፣ ኦርቶዶክስ ተዋህዶ ቤተክርስቲያን። አንተ ከዘርህ በፊት ሃይማኖትህን ተመልከት። በሰሜን ሂድ፣ በደቡብ ግባ፣ በምዕራብ ሂድ፣ በምስራቅ ሂድ፣ ቤተክርስቲያን የምትጠቀው ሽፋኑ ፖለቲካ፣ ሽፋኑ ዘር፣ እምታልቀው ግን ቅድስት ቤተክርስቲያን ናት። በየሁሉ ነገር ስትገጥሙ የምታገኙት ይህንን ነው። በትግራይ ፖለቲከኞች ቀና ብለው ሄደዋል። መጥተው ፊት ለፊት እንደ ጌታቸው ረዳ መጥተው እኮ ምንም እንዳልተፈጠረ እኮ አይናቸውን በጨዋጥ በኮ ይሞዳ ሞዳ ቢሃይንድ ይፋቀራሉ፣ ፊት ለፊት ይጣላሉ። የፖለቲከኛ ጸባይ ይሄ። እነሱ ይኖራሉ፣ እነሱን የሚከተል ህዝብ ያልቃል። በትግራይ የቀረው ጉዳት ወይም ያልተረሳ ጉዳት የለም የፖለቲካው ጉዳት ተረስቷል የሆነ የሆነ አካባቢ የሰብል ጥፋቱ የምኑ ተረስቷል እማይረሳው ጥፋት በአማኙ በባለ ማህተቡ ኦርቶዶክሳዊው ህዝብና ኦርቶዶክሳውያን አባቶች ላይ የደረሰው እናቶች ላይ የደረሰው አደጋ ነው የማይረሳው ጉዳት የማይሽረው ጠባሳ በቤተ ክርስቲያን ላይ የተፈጸመው አለቅ እውነቱ ይሄ እነሱ ረስተው አስረስተው ማለት ነው የሚፈልጉት አንድ ሚሊዮን ህዝብ ጭፍጭፍ አድርጎ ጨርሶ ፓርላማ ላይ ወጥቶ ምንም እንዳልተፈጠረ በትግራይ ላይ የሚነፍሰው የሰላም ነፋስ ይለናል። ምንም እንዳልተፈጠረ ምንም እንዳላየ? ምድሪቱ የአንድ ሚሊዮን ሰው አስክሬን ጠጥታ ስታበቅ ምንም እንዳልሆነ ያሳዩናል። ምንም እንዳልተፈጠረ ያሳዩናል። በሃይማኖት በሉ እንደነ ትዝታው ሳሙኤል አይነቱ ጎርደድ እያለ ባንዲራ እየለበሰ አበባውን እንደዚህ ይዞ ምናምን እየተቃቀፈ አክት እያደረገ በሰደባት ቤተክርስቲያንና በአማኞቿ ፊት በቀይ ምንጣፍ እንዲያልፍ ይደረጋል። ቤተክርስቲያን ተስፋ እንድትቆርጥ እንድትከስ ፑሽ ይደረጋል። አንዱ የነሱ አክቲቪስቶች የሚጽፉ ባይዘም ቤተ ክርስቲያንና ልጆቿ ከሚጮህ እኮ ብትከስ ይላል። ተከሰሰ። ሳምንት አልፏል። ምንም የለም። ምንም የለም። ምንም ማድረግ አለመቻላችንን እንድናውቅ የስነ ልቦና ጥቃት በዚህ ደረጃ እንዲደርስብን አመቻችተው ይተውናል። አያችሁ የሚደረገው ተንኮል፣ የሚደረገው ደባ ያስኩት እውነትን መግለጥ የያዝኩት እውነትን መናገር፣ ዛሬ ልሙት ነገ ልሙት አላውቀውም። እውነትን ተናግሬ የመሸበት ማለት ፍላጎቴ አለቅ። መደምደሜ ሁላችንም አይኖቻችን እንክፈት። ከዘር ከማንነት፣ ኢትዮጵያ የምትባል ሀገር አትገባንም። ከኦርቶዶክስ ተዋህዶ ቤተክርስቲያን በፊት ኢትዮጵያ የምትባል ሀገር ኦርቶዶክስ ከሌለች ከንቱ ነች፣ አትጣፍጥም፣ ትመራለች፣ ትጎመዝዛለች። ለአማኙ እንደዛ ነው። ሄደን በብሔር ጭፈራ አይደለም ሄደን በንስሐ መዝሙር ቤተክርስቲያን ላይ ምን እየሆነ ነው ያለውን የሚለውን እንፈትሽ። ቤተክርስቲያን ላይ የሚደርሰው ጥፋት ካሳሰበን በሁሉም አካባቢ የሚደርሰው ጥፋት ያሳስበን። በሁሉም አካባቢ የሚሆነው ነገር ያስከፋል። ትላንት አሳይቻቸዋል። ተቆርቋሪ የለን። ምናልባት ይህንን ሳልናገር መጨረስ ያለብኝ አይመስለኝም። ተቆርቋሪ የለን። አንድ ድምፅ አለ። ብፁዕነታቸው አሁን እናት ነይል፣ በረከታቸው ትድረሰን። አባታችን ስለ ገዳማ አባቶች መሞት እና ማለቅ ስለገዳማ መነሳት አንድ ቪዲዮ እንትን ብሎ ተቀርጾ የተለቀቃል። አሁንም የሳቸው ይጮኋል። ብፁዕነታቸው በዚህ ድፍረት መናገራቸውን በጣም አከብራል። በጣም ነው ማደንቅ። በእውነት ልዩ አባት ናቸው። የገዳም አባቶች እያለቁ ነው አሉና፣ ንቁ ምዕመናን አሉ። ጥሩ ነው። ያው ምዕመናንን ማንቃት በራሱ ተገቢ። አባቶችስ መቼ ነው የሚነቁት? አባቶቻችን መቼ ነው ቀና የሚሉት? እንዳትሉኝ አባቶች ታግሰው ነው የሚወስኑት፣ ታግሰው ነው የሚያዩት። የሆን ነገር የሚሉት እንዳትሉኝ። የማውቀው እውነት ያንን እንዳስብ አይፈቅድልኝ ቤተክነት ውስጥ ያለው ዘር ነው። ቤተ ክህነት ውስጥ ያለው ፖለቲካ ነው። ቤተ ክህነት ውስጥ ያለው ጥቅመኝነት ነው። በሚሊዮን ብሮች፣ በቢሊዮን ብሮች ነው የሚንቀሳቀሰው። አገሪቱ ኢትዮጵያ በራሱ ይህን ያህል ብር አታንቀሳቀስም። ሽኩቻው፣ ጸቡ፣ ምኑ ምኑ። እገሌ ለምን አልተቀጠረልኝም? እገሌ ለምን አልገባም? እገሌ ለምን አልወጣም? እገሌ ምን ያህል ከፍሎ ገባ? ይህን ያህል የከፈለው ያንሳል። ይህን ያህል ካልመደበ አይሆንም። ይኸው ነው ሽኩቻው፣ ይሄ ነው። ያለፈው ሲኖዶስ ሲኖዶስ 36 አጀንዳዎች ቀርጾ አንድም በገዳማውያን ጥፋት ላይ አጀንዳ አድርጎ የተወያየው ነገር የለም። ሁለት አጀንዳ ምናልባት ሐዋርያዊ አገልግሎት ላይ ተነስቷል። 34ቱ አጀንዳ ጥቅም፣ 34ቱ አጀንዳ ባጀት ነው፣ 34ቱ አጀንዳ ኦዲት ነው። ተረጋግተው ነው አይደል የሚወስኑት? ተረጋግተው ነው አይደል የሆነ ነገር የሚያደርጉት? እንደዛ ነው አይደለም። እንደዛ አይደለም። እንደዛ አይደለም። እኔ እያበድኩ ይመስለኛል አንዳንዴ። በእውነት አእምሮ እየሳትኩ ነው ብዬ አስባለሁ። ሁሉ ነገር ይገጫጭና እንደ ደመና የሆነ መሬት ሰንጥቆ እንደገባ መብረቅ ነው ሰውነቴ ውስጥ የሚሰማኝ ስሜት። አይደለም ያልሆነውን። አይደለም የሚቆረቆር አባት የለም። አይሳሱልንም፣ አይራሩልንም፣ ምንም የገዳም አባቶች አልቀው የገዳም አባቶች እንዲገደል ተወርውሮ እንትን ብለው ነጭ እርግብ ይዘ ይመጣል። ነጭ እርግብ። ይሄ የብልጽግና ወንጌል ሐሳብ ነው። በነገራችሁ ነግሮናል። ያው የሚሞተው ሰው አስክሬን ማዳበሪያ ነው። ቆንጆ ሳር ለመትከን ሳር ለማጽደቅ እና ምናምን ተክሉ ለማጽደቅ ይሆነ ይሄ ነው አይዲዮሎጂ የዚህ ነው ሐሳብ ለማስፈጸም እየሞትም ነጭ እርግብ ይለቃሉ። አያችሁ ይሆ በዚህ ሶስት ቀን ውስጥ መላ ኦርቶዶክስ እያለቀሰ ነው። ዝቋላ ዝቋላ ዝቋላ ዝቋላ ዝቋላ ዝቋላ ሁሉም ድምጽ ግቡ፣ ኢኦቲሲ ግቡ፣ ተዋህዶ ሚዲያ ማዕከል ግቡ፣ የየሀገረ ስብከት ብሎጎች ላይ ምን ነው እየተጻፈ ያለው? ምንድነው አሁን ያለው ዘገባ? ምንድን ምን ይመስላችኋል? እስቲ ኮሜንት ላይ ጻፉ ኢኦቲሲ አምጦ አምጦ አምጦ ትላንትና ነው ጽሑፍ ያየሁት። የመንግስት ሚዲያዎች ሁሉ ቀደሙ። የሚገርመው አንዳንዶቹ ያው ጮጮቴን ቀሙኝ። ሚዲያዎቻችን ምንድነው እየዘገቡ ያሉት? ልሳንነታቸው የማን ነው? ምንድነው አጣርቶ እያቀረቡ ያሉት? ኢኦቲሲ ተጠናክሮ እንዲቀርብ እንደው ስለዚህ ጊዜ ሪስጠው ጸጋዬ ፍኖተ ጽድቅ? ሃምሳ ምናምን ሀምሳ ስምንት ሚሊዮን ብር አውጥቶ ትልልቅ መሳሪያዎች አገሪቱ ውስጥ የሌሉ ሌሎች ሚዲያ ላይ የሌሉ መሳሪያዎች ሁሉ ተገጥመዋል። ኢኦቲሲ እንዲህ ፎቶ መነሻ አይደለም እኮ ታዲያ ለአገልግሎት ነው እኮ ያ ነገር የተገጠመዋል። መረጃ ላይ ጥራት ሰጥቶ የሚሰራ ሚዲያ እንዴት አይነት ነው? አንድ ተራ ሚዲያ ተነስቶ የግለሰብ ሚዲያ ሚኒስትሪ ሚዲያ ያልሆነ በሶሻል ሚዲያ በአንድ ስልክ ላይ ተመስርቶ ያለ ሰው መረጃ አጣርቶ አጠጥሮ ይሄውና ብሎ ያወጣ አገጣጥሞ። እንደዚህ አንድ ሳምንት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መሾምን በተመለከተ አንድ ሳምንት ነው የተዘገቡ። ተደጋግሞ ተደጋግሞ ተደጋግሞ አንድ ዜና ነው። በቤተ ክህነት አቀባበል ተደረገላቸው፣ በእንትን አቀባበል ተደረገላቸው፣ በእንትን አቀባበል ተደረገላቸው። ለክፉ ጊዜ ጫካ ያስቀመጧቸውን ቀድሞ በበጥሰና የቀቧቸውን ሰዎች ዛሬ አመጧቸው ቤተ ክህነት አይታችሁታል። የቅዱስነታቸውን ፊት ለትዝብት ለእናንተ ልቶ ቪዲዮን ፎቶም ከሆነ ዙም አርጉና፣ የቅዱስነታቸውን ፊት እዩት። የቅዱስነታቸው ፊት ይናገራል፣ ይነበባል። የሉም እኮ እስከዛ፣ ሶስቱ እንግዲህ ነገር ይሁ ሁለት ዓመት አለፉ። የት ነበሩ? ዛሬ አቡነ ሳይሮስ ሲሾሙ ጠብቀው ነው ከጫካ የሚወጡት። ለምንድን ነበር እዛ የተቀመጡት? እነኛ አባቶች እኮ ከአምቦ ከነቀምት በሚደርስ ኪሎ ሜትር ስማቸውን ብጠራ አስነክሳቸዋሉ። እኝል አባት ብናገር እሳቸው ናቸው ያሳዩኝ አዙረው። ይኸው በጵጵስና የተሾሙት ሰው እንዲህ በሚሄድ መኪና ላይ ይኸው ይህን ያህል ሰው አስወርዶ አስገድለዋል። እመብርሃን እመብርሃን ምስክሬ ናት እምምለው ያየኋቸውን መረጃዎች አንዳንዴ በእጅ አላገኛቸው አሳይተው እንደው አባታችን ስጡ ይስላቸው አልሰጠንም። እነኙ ዛሬ መተው ይቅርታ ጠየቁ ተብለው እንደዚህ አፈንድደው የውሸት ሾ ያደረጉ ሰዎች ትላንት በጫካ ሆነው ሲያስገድሉ የነበሩ ናቸው። ለአገልግሎት የሚሄዱ ከአምቦ ወደ ነቀምት ከነቀምት አልፈው ለሚሄዱ በራሱ በኦሮሚያ ቋንቋ ለሚናገሩ አገልግሎ አገልጋዮች ምን ያክል እዳ እንደነበሩ ያስገርፏቸዋል፣ ያስገድሏቸዋል። አልፎ መሄድ እስከማይቻል ድረስ ስራ እየሰሩባቸው ነበር። እነዚህ ሰዎች ናቸው ዛሬ መተው ተሾሟ ቤተ ክህነቱ በቁጥጥር ስር ስለዚህ ካሁን በኋላ ሚሽኑ ተጠናቆ ከባድ ነው ከባድ ነው። አባቶቻችን ቀና ብለው አይደለም እጅ የሰጡት ጎንበስ ብለው ነው እጅ የሰጡት። አንድ አጋጣሚ ሁሌ ጠቅሳታለሁ። ዛሬም መጥቀስ ካለብ ልጥቀሳት። ያን የጨረቃው ጵጵስና በሚደረግበት ሰሞን ህዝቡ ይጮ ነበር። አባቶቻችን አትጉ ቤተ መንግስት፣ ሰውየው መርዝ ነው። ግዴላችሁ የያዛችሁት ቤተክርስቲያን ነው። ሞደዳ አቋም ይበጃል፣ ይሻላል የከፉት እንደ ከፉ ይጨርሱ። ምክንያቱም የቤተ ክርስቲያንና ልጆቹ አስቡት፣ በቋንቋ አልተሰበከም ብሎ ወጥቶ ከጵጵስናው ሸሽቶ ሌሎች ጳጳሶች ብሎ መነኮሳትም የሆነ ሌላም ከሌላም ከጉራጉራ አምጥቶ ሾሞ ቤተ መንግስት ሲገባ እንደውም በቀን ጡረታ አስወጡኝ ይላል። የገባው እኮ በኦሮምኛ ቋንቋ አልሰበከም ብሎ እድሉ ሲሰጠው ግን በቃ ጡረታ ሰጥቶኝ ይላል። እድሉ ሲሰጠው በቁልቢ በኩል ገብርኤል ያለው ገቢ ይላል። ምክንያቱም ወርቅ ነው በጉድጓዱ የሚፈሰው። በጣም ይገርመኛል። አትጉ እየተባለ እንደዛ በቃ ህዝቡ እየጮህ ገቡ ምንድን ነው ያለው? አንድ ካርድ ነው ሳ አንድ ያው ስለ ተቃዋ ተቃዋ ወረና ያው በቤተ ክርስቲያን በቤተ ክህነት አካባቢ የሚደረገውን የገንዘብ እንቅስቃሴ ኦዲት አቤት ቤተ ክህነት ሲገቡ አቤት አባቶች እርስ በርስ ናፍስ ሲተቃቀፉ አይታችኋል። ምንም እኮ የተፈጠረ አይመስል ምንም የሆነ አይመስልም። ሻሸመኔ ኦርቶዶክሳን እንደዛ አለቁ አይመስልም። በሁለት አካባቢ ኦርቶዶክሳን እየተመረጡ ወደ እስር መጋዛቸው ምንም የሳም ውስጥ የገባ ጉዳይ ከባድ ለምንድነው ቴዶ ዘሩፋኤል እንደዚህ የሚጮኸው ለምንድነው የሚናገር ለምን አይቶ እንደው ነገር ወንጌል ነው አቦ ሰላማችንን ስጠን የመጣት ትጮብን አታምባርቅብን አታንባርቅብን አምሳ ጊዜ የምትሉ ትኖራላችሁ እንደዛ የምታስቡ ሰዎች ቴዶ ዘሩፋኤል ይህን ሁሉ የሚናገረው ክርስቲያን ኦርቶዶክሳዊ ነኝ ባለማተን ውጋ ውጣ ካራ ያዝ ሰይፍ ያዝ ጠመንጃ አንግብ ምናምን የሚል ቴዶ ዘሩ ፋይልን አጠብቅ። ይህን ሁሉ የምነግራችሁ ትኩረታችን ወደ ቤተ ክርስቲያን እንዲሰበሰብ ነው። ማጠማን ነው። በእናንተ ጠዋት መሰለኝ በእኛ ማታ ነግሬያቸዋል። ይህ ሁሉ ነገሮችን ማውራት የምፈልገው መናገር የምፈልገው ወደ ቤተክርስቲያን ትኩረታችን እንዲሰበሰብ ጠዋት ውዳሴ ማርያም ማታ ሊፕስቲክ እንዳለን፣ ጠዋት መዝገበ ጸሎት ማታ ደሞ ዳንኪራ እንዳለን። ትኩረታችን እንዲሰበሰብ የራሄል እንባ በረከት ያስገኙ በማያቋርጥ ሁኔታ ስለፈሰሰ እንባችን በማያቋርጥ ሁኔታ ይፍሰስ፣ ልባችን በማያቋርጥ ሁኔታ ለቤተክርስቲያን ይሰጥ፣ ያኔ እግዚአብሔር ያያል እግዚአብሔር በማንነታችን ላይ የሚሰለጥን አምላክ እግዚአብሔር በማንነታችን ላይ ተመስርቶ የሚወስን አምላክ በምድር ላይ ያለ ነጻ ፈቃዳችንን አክብሮ የምንፈልገውን የሚያደርግልን አምላክ ነው። የሚያኖረን ብቻ አይደለም፣ የሚያቀርጠን ሰማያዊ ጌታ እግዚአብሔር አምላክ እንዲመለከተን፣ እግዚአብሔር አምላክ እንዲያየን፣ ሁላችን ልባችንን ለሱ አሳልፈን እንድንሰጥ የሚሆንብን ነገር በሙሉ ሰይፍ እንድናነሳ ሳይሆን ወንጌልን አንስተን እንድንመሽግ የሚያደርግን እያልኩ ያለሁት እንጠለል ነው። እያልኩ ያለሁት የሚሆነው ነገር ወደ ቤተ ክርስቲያን ብናለቅስ መፍትሄ የሚያመጣ እግዚአብሔር ባይዘው ታጠቁን የሚያውቅበታል። ልታጠቅላችሁን የሚያውቅበታል። እግዚአብሔር ጊዜው ይመጣል። ጊዜው ይመጣል የሚናገርበት በማንነታችን ውስጥ በህይወታችን ውስጥ ገብቶ በማህበራዊ ህይወታችን ሁሉ አሁን አላቆ እግዚአብሔር እናንተ ብሎ የሚናገርበት ጊዜ ይመጣል። አሳይቶናል ባለፉት ጊዜያት። እግዚአብሔር የተናገረባቸው ብዙ ጊዜያቶች አሉ እኛ አልሰማንም እንጂ እግዚአብሔር የሚናገርበት ጊዜ እንዲመጣ ሁላችን ወደ ቤተክርስቲያን መሰብሰብ ያለብን የሚሆነውን ነገር ሁሉ በዝርዝር የምንናገረው እንደው ሴረኝነት ማጋለጥ ወንጀልነት ማለት መረጃ መስጠት ጥማትና ሱስ ኖሮ ብናርን ዛሬ ሚዲያም ብዘጋ ለግል የሚጠቅመኝም ብዙ ነገር ማድረግ ይችላል ብዙ ነገር በእያንዳንዱ ደቂቃ በእያንዳንዱ ሰዓት ገንዘብ ዶላር የሚታፈስበት ሀገር ላይ ነው ያለሁት ከጎበዝ አንድስ ጊዜያችንን ለዚህ የምናጠፈው ግን ከሁሉ ነገር ቤተክርስቲያን ትሻለናለች። ከሁሉ ነገር ከስራ ከትምህርት ከልጅ ከእናት ከአባት ከትዳ ከሁሉ ነገር ቤተክርስቲያን ትሻላለች። መጀመሪያ ቤተክርስቲያን ትልቃለች። መጀመሪያ ቤተክርስቲያንን ከፊት ነው ማስቀደም ያለብን። ቤተክርስቲያን በልባችን ትታተል፣ እነት እንተንፍሳት ስንበላ ስንጠጣ ቤተክርስቲያንና እንተውም ታናናሾቻችንን ስናስጠናቸው ስናበላቸው ስናጠጣቸው ቤተክርስቲያንን አንተውም። ከቶን በላቸው ከሚበሉት ምግብ ጋር ከሚጠጡት መጠጥ ጋር ቤተክርስቲያንን ይመገቧት፣ ይጠጧት። ቤታችን ሁሉ ኃጢአት ሊኖረው ይችላል። ኃጢአት የሌለበት ቤት የለም። ኃጢአት በገባበት ቤት ሁሉ ግን ቤተክርስቲያን ትንገስ፣ ክርስቶስ ይገባል። እንውደድ፣ እንውደዳት። ቤተክርስቲያን ግድ ይዳችሁ ርዕሰ ጉዳይ ብቻ አታነፍንፉ፣ ዜና አታነፍንፉ። ትዝታው ተያዘ አልተያዘ፣ ትዝታው ተፈጣ፣ ትዝታው አጀንዳ። ቤተክርስቲያን አካባቢ ምን ተፈጠረ? አይ እንደዚህ አይነት ሹም ሽር ተደረገ፣ በእውነት እንዲህ አይነት ሹም ሽር ሆነ አትበሉ። ልባችን ይሰጥ ከልባችን ቤተክርስቲያንን እንከተላ። ምንድን ነው የሚሆነው? ጥናት እናድርግ። ክፍሎች ውስጥ ለቤተክርስቲያን ቁረሱ፣ በመጋረጃም ቁረሱ። እውነት ነው የምነግራችሁ፣ ይቺ ቤተክርስቲያን ይቺ ቤተክርስቲያን ይቺ እናት ኦርቶዶክስ ተዋህዶ ቤተክርስቲያን ይቺ ሁላችን የምንወዳት የምናፈቅራት፣ የምንቃጠልላት፣ የምንገበገብላት ቅድስት ቤተክርስቲያን ደም ፈሶባት አትቀርም። ነገ ቀና የሚያደርጋት መድኃኔዓለም አለላት። ዛሬ አንገቷን አዘንብላ ልጆቼ አዘንኩ ብትል እቺ እናት ኦርቶዶክስ ተዋህዶ ቤተክርስቲያን ነገ ቀና ብላ ቀና ታደርገናለች። ተዋህዶ መቼም አትጠፋ ኦርቶዶክስ መቼም ዞር አትልም። መዝሙር አይደለም ታራጭቆት ዝም ብሎ ብቻ የሚነበነብ የሚነገር ቃል አይደለም። ኦርቶዶክስ ተዋህዶ ቤተክርስቲያን አትጠፋም ስንል ጥንተ ታሪኮ የሚነግረን ይህንኑ ነው። የሚጠብቃ መድህን ያለም ከምንም በላይ ነው። እሱ የተሰቀለላት ኢየሱስ ክርስቶስ የሚያሻግራት ነው። ቤተክርስቲያን ተዋህዶ መቼም አትጠፋ መቼም ለክፎች ተላልፋ ትሰጥ ቤተ ክርስቲያን አታልፍም፣ ቤተ ክርስቲያን ታሳልፋለች እንጂ። ዛሬ ቤተ ክርስቲያን ያጎሳቆላቸዋል፣ ዛሬ ቤተ ክርስቲያንን ያጠፋቸዋል የገዳም አባቶችን እየመነ ራችሁ እየገደላችሁ ይችን ቤተክርስቲያን ራቁቷን ያስቀራችሁ። እመኑኝ እውነቴ ነው መነግራችሁ ቤተክርስቲያንን መቼም አጥፍታችኋት አትጨርሱ። እናንተ ጸጉራችሁ እንደኔ ከገባ ተመልጣችሁ ጸጉራችሁ እንደዚህ ጠቁሮ ከመሰላችሁ እስኪሸብት ድረስ ቤተክርስቲያንን ትታገሏታላችሁ። እናት ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን አትጥሏትም። መቼም መቼም የቤተመንግስት ወንበር እሾህ ሆኖ የሚወጋችሁ ቀን ይመጣል። የምትገነቡት በቢሊየን በቋትሪሊየን ምናምን የምትመኩበት የምትመጻደቁበት ቤተ ክህነታችሁ ቤተ መንግስታችሁ ነገ እሳት ሆኖ ይበላችኋል። ቤተ ክርስቲያንን አጥፍተ የምትገነባት ሀገር ነገ እሾ ሆና ህዝቡም ደግሞ ትንታ ሆኖ እንዳታልፍ አድርጎ ሬሳህን አቃጥሎ ጭምር ይሸኛል። በዘመን ዘመን ቤተክርስቲያን ያስቀየሟትን ያዋረዷትን ስትቀጣ የኖረች ቤተ ክርስቲያን ናት። እምትቀጣው እሷ ሰይፍን አንስታ አይደለም፣ የሰማይ አባቷ ነው እግዚአብሔር። የሚቀጣው ቅጣት ማንም ከሚቀጣው ቅጣት ይበልጣል። የምድር ሸማቂን፣ የምድር ገዳይን፣ የምድር ጠመንጃ ያዥን አይደለም ተስፋ የምናደርገው፣ የሰማይ አባታችን የናዝሬቱ ልዑል ኢየሱስ ክርስቶስን፣ ያንን ሰማያዊ ዳኛን። የገዳም አባቶችን አጥፍተ ተኝተህ አታድርግ። በሲጋራ ትርኳሽ ስታዝን ትኖራለን ሲያሳት ወጣና ስለ ነሱ ሳይሉ ተቆንጦ ተታወራል የታማዥ ርሱ ማይታችሁታል ከንፈሩ ጦቁሮ በሲ ጋራ አንዱ በደንዝዞ ስለ ክርስቲያን እውነቱን ይናገራሉ። ይጸፈዋል፣ መንፈስ ቅዱስ እንዲናገር ያስገድደዋል። ዛሬ እሳት ያለበሳችኋት ቤተክርስቲያን ነገ እሳቱን ታለብሳችኋለች። እናት ኦርቶዶክስ ተዋህዶ መቼም አትጠፋ፣ እናንተ ትጠፋላችሁ። እሱ አትረግብም፣ እናንተ ትረግባላችሁ። ዛሬ በየአካባቢው የያዛችሁ የሚመስላችሁ በቃ ለእናንተ ከልካይ የለም። ሜዳውን ፈረሱን፣ ቤተ መቅደሱን፣ ቤተ ክርስቲያኑን፣ ቤተ ክህነቱ የእናንተ ነው። ዛሬ ለያዝ ለገና አስቸግራችሁ ይሆናል። ነገ ያዙኝ፣ ልቀቁኝ፣ እባካችሁ አሳልፉኝ የምትሉበት ቀን ይመጣል። በእኛው ትውልድ ያንን እናያለን። እግዚአብሔር ስራውን ይሰራል። ቤተ ክርስቲያንን አንገት አስደፍታችሁ አትቀሩ። ዛሬ ተባብራችሁ ቤተ ክርስቲያንን አንገት ያስደፋችሁ የውስጥ መሰሪዎች፣ የውስጥ መጋዣዎች እንደ የኔታ ባቢ አይነት ሊቃውንት ሲታሰሩ ዝም ያላችሁ፣ የትም ተወስዶ እንደታሰሩ ሳይታወቅ ዝም ያላችሁ እነ ደረጀ ነጋሽ ለምን እነ ደረጀ ዘወይንዬ ለምን አብያተ ክርስቲያናት እንዲህ ይደፈራሉ፣ ገዳማ ለምን ይገደላሉ ባሉ በጮሁ አውጥታቸው ወጥተው ሲታሰሩ ዝም ያላችሁ ለመታሰርም ምክንያት ይሆናችሁ እነ መምህር ታደሰ ወርቁ በቤተ ክርስቲያን ላይ ክፋት እንዳይዘራ የልብ ሕመማቸውን በእጃቸው ደግፈው በአንድ እጃቸው እስክሪብቶ ይዘው ላፕቶፓቸው ላይ ተሰክተው አይናቸው እስኪፈዝ ለቤተ ክርስቲያን ጥናትን የሚሰሩ ሰዎች ሲታሰሩ ዝም ያላችሁ እንዲታሰሩ ምክንያት ሆናችሁ። በመኪና ውስጥ የተደራድራችሁ፣ እረብጣ ገንዘብን ሰጣችሁ፣ ያለበትን ጠቁማችሁ፣ ያሳፈናችሁ፣ ያሸማቀቃችሁ፣ ነገ እግዚአብሔር እናንተን የሚያሸማቅቅበት ቀን ይመጣል። እግዚአብሔር የሚያሻግረን ቀን ይመጣል። በቸርነቱ ይጠብቃል፣ በቸርነቱ ይታደጋል። በደንብ አብራርች የላችኋል ከዚህ በኋላ በየትኛውም የኢትዮጵያ አካባቢ የሚደረግ ጥፋትን አይናችሁን ገልጣችሁ በዘራትዩት በቤተክርስቲያን አይንዩት የኔታ ይባቤን መታሰር በዚህን ያህል ደረጃ ድምፅ ማጣታቸው ማንም እንዳይተነፍስላቸው መሆኑን አይናችሁን ጋርዳችሁ በሃይማኖት መነጽርነት ተመልከቱ። ዘሩን ተዉት፣ ከሃይማኖት መመቸት በኋላ እንደርስበታለን። ከሃይማኖት መመቸት በኋላ ምናልባት ያባላናል ያልነው ዘር የሚያፋቅረን ይሆን? ግዴላችሁም፣ እሱን ርዕስ ተውት። ትኩረታችንም ቤተክርስቲያን ላይ እናደርግ። እንደ ሰማችሁ ነው እንግዲህ ወንድማችን ቴሌዞሮ ፈሪክ ዘያስ በጣም ከልቡ ለእግዚአብሔር ክርስቲያን የሚቆረቆር ወንድማችን ነው። ለእግዚአብሔር አምላካችን ሰላም ያርግልን። ሁላችንም እንደዚህ ማሰብ አለብን ብዬ አስባለሁ። በተረረገን ጸሎት እናድርገው። ሌላ አስቀድማችሁ ጽድቁንና መንግስቱን ፈልጉ እሹ ሌላ ሁሉ ይጨምራል የተባለ ነውና ወደ ጽድቁና ወደ መንግስቱ